አአላይኩም ወረሕመቱላሂ ወበረካቱ ሂድነት የተከበራችሁ የአሚናችን ቻናል ቤተሰቦች ሰላም፣ እንዴት ናችሁ? ከሌለ ሁሉ ሰላም፣ አልሐምዱሊላሂ ዛሬም በአዲስ ቪዲዮ መጥቻለሁኝ። ለቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቻናሌን ተቀላቀሉኝ። እንግዲህ በጣም አዳዲስ ነገር እየገባ ነው። ማሰራት ማዘዝ የምትፈልጉ ሰዎች ቀደም ቀደም እያላችሁ አሳቦክ ማለት ነው። ዛሬ ብሉብላሽ በክሬም የተሰራን በጣም የሚያምር እንደዚህ በአዲሱ ጨት በሰያፍ ዲዛይን ከዚህ ጋር ሶስት ጌጥ አለው ዙሪያ ተሽከሻ አለው። እንደናንተ ፍላጎት እና ምርጫ እንሰራላለን። በጣም ብዙ ከለር አለው። ዲዛይንም እንደዛው እንደናንተ ምርጫ ነው የምንሰራው ማለት ነው። እዚህ ጋር የፍራሽም አለው። የፍራሹ በሙሉ ነው የተሰራው። ያው ነጭ ነገር ሲገባ ለፍራሽ ጥሩ ስላልሆነ እንደዚህ በሙሉ ብሉ ብላክ ነው የተሰራው ማለት ነው። እንደናንተ ፍላጎት እና ምርጫ እንሰራለን። ሙሉ ነው። የዛሬ መጋረጃም አለው። መጋረጃም ብሉ ብላክ ከፋይማችን ማችን እየፈረንጅ ደሙ ነው። እናንተ ለጋር ለመስኮት ለምትፈልጉ ሳይዝ ለመስራት ይቻላል ማለት ነው። እዚህ ጋር ደግሞ ስፍራም አለ የቡና ቡሱ አለ እዚህ ጋር በጣም ያምራል። እሱም እንደዚሁ ተቀላቅሎ በክሬም እና በብዙላክ ነው የሚሰራ ተለቅ ያለ ነው። እዚህ ጋር ደግሞ የምግብ አለ በጣም ትልቅ ነው ይሄ ለምታዩት ትልቅ ነው። ይህም እንደዚሁ በሁለት አይነት ከለሚ የተሰራው በጣም ያምራል። እንደዚሁ ከትራስርቱ ጋር ማች ተደርገው የተሰራው ማለት ነው። እዚህ ጋር ደግሞ ምንጣፍም አለ አለው። ይች ትንሿ ናት። ብዙ ሳይዝ አለው። በትራስርትሱ ማች እየተደረገ ይፈረሻል ማለት ነው። እናንተም ከፈለጋችሁት በፈለጋችሁት ሳይዝ መውሰድ ትችላላችሁ። አድራሻችን ወሎ ኬሚሴ ነው። ለቤታችሁ ለቤተሰቦቻችሁ ማዘዝ የምትፈልጉ ሰዎች ማዘዝ ትችላላችሁ። ስልክ ስልክ ከስር አስቀምጣልሁኝ በቴሌግራም በኢሞ በዋትስአፕ ልታናገሩ ትችላላችሁ። ከዚህ ቀጥሎም ደግሞ እንግዲህ ያምራል ብዬ ያሰብኩትን ነገሮች የምሰራቸውን ይዤላችሁ እመጣልሁኝ። እናንተም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ አበረታቱ ማለት ነው። በቀጣይ ቪዲዮ እስከምንገናኝ አሰላም አለይኩም ረ